በመዲናችን አዲስ አበባ ከተከናወኑ እየተከናወኑ ካሉ የልማት ስራዎች ውስጥ የኮሪደር ልማት ቀዳሚውን ስፍራ ይይዛል። ይህ የኮሪደር ልማት ለነዋሪዎች ምቹ ስነ ምህዳር እንዲሁም ምቹ ከባቢን እየፈጠረ ይገኛል። ዘመናዊ የኑሮ ዘይቤም እንግዲህ ለከተማ ነዋሪዎች እያጎናጸፈ ይገኛል። ሳሎናችን ሶፋ ብቻ ነው፣ ጓሯችን ደግሞ የተጠረገው ነገር ሁሉ የሚከማችበት ነው። ይሄ ካልቸር አደገኛ ስለሆነ ስፔስንና ጊዜን መጠቀም እንድንችል ነው፣ ስለምንኖርባቸውና ስለምንጋራቸው ቦታዎች እውቀት ኖሮን በንጽህና ይዘን መስራት እንድንችል ከፍተኛ የአቲትዩድ ቼንጅ ያመጣ ስራ ነው። ኮሪደር በጣም በጣም ከፍተኛ የፈጠራ አቅም እና የኑሮ ዘዬ ለውጥ እያመጣ ነው። ከዛም በዘለለ የዘመን መልኮች፣ ታሪኮቻችን፣ እንዲሁም ደግሞ የቀደመ ፍልስፍናችን ማያ ለሆኑ ለአደባባይ ሃውልቶችም ይዞት የመጣዋለን አሁን የመጣው የኮሪደር ልማት መልሶ ማልማት እየተሰራ ያለው በጣም በጣም በጣም ጠቃሚና ትልቅ ነገር ይዞልን መቷል። አሁን ለምሳሌ ያህል እኔ የተሳተፍኩበት የአቡነ ጴጥሮስ ሪኖቬሽን እና ኮንዘርቬሽን ስራ ላይ ሀውልቱ ለማህበረሰቡ አይታይም ነበር፣ ባጥር ተከልሎ ያለ ነበር። ያንን ግልጥ አድርጎ ህዝቡ እንዲያየው እንዲረዳ ገብቶ ማየት እንዲችል ክፍት አድርጎለታል። እሴት እየተጨመረላቸው ነው። ነባሮቹ ላይ ለምሳሌ ውሃ፣ መብራት የመሳሰሉ የበለጠ በጉልህ እንዲታዩ የሚያስችሉ አዳዲስ ይሄ ዘመን የራሱን ኢንፑት እየጨመረባቸው እየተነባበሩ አዲስ አይነት መልክ እየያዙ ጥሩ ውጤት እያመጡ ነው። የተወሰኑ ቅርጻ ቅርጾች እየታዩ ነው። አደባባይ ላይ ከኮሪደር ልማት ጋር ተያይዞ እየተሰሩ ይገኛሉ። በሐውልቶቹ አካባቢ ያሉ እንደነዚህ አይነት ቦታዎች የጥበብ መከወኛ ስፍራዎች ሐውልቶቹ ጎልተው እንዲታዩ ያደርጋሉ። አደባባይ ላይ እየተሰሩ ያሉ ሐውልቶች አደባባዩ እራሱ በተለያየ ዳይሜንሽን ሲሰፋ የአንፊቲያትር መልክ ምናምን ሲኖረው አደባባይ አብሮ ይጎላል። የድሮቹ ሰዎች ዋይዝ ናቸው። እነዚህ ትልልቅ ሐውልቶች የተሰሩባቸው ቦታዎች በከተማ ፕላን በምን እንዳይፈርስ አስበው ትልልቅ ቦታዎች ላይ ነው የሰሯቸው። ስለዚህ አሁን ደግሞ ይሄ ደግሞ አሁን ያለው ሃርመኒ ደግሞ ሲጨመርበት ሲሰፋ የአምፊ ቲያትር ምናምን ይዘት ሲኖረው የበለጠ ሃውልቶቹ የበለጠ እንዲጎሉ ያደርጋልና ጥሩ ነው ብዬ አስባለሁ። አሁን የሚሰራው ሪኖቬሽን፣ አሁን የሚሰሩ የስነ ጥበብ ቦታዎች፣ የስነ ጥበብ መከወኛ ስፍራዎች ሁሉ ለስነ ጥበቡ ዘርፍ በጣም በጣም ትልቅ እድል ይዘው ጎዳናው ሲከፈት፣ ይሄ የስነ ውበት ክለሳው፣ ኮሪደሩ፣ ሌላው ሌላው፣ ይሄ ሁሉ ኤርጎኖሚክሱ፣ ይሄ ሁሉ ነገር የስነ ጥበብን አስፈላጊነት በጣም አጉልቶ በማሳየቱ ምክንያት የስነ ጥበብ ሰዎች በጣም ኢንቮልቭ ናቸው። በተለይም ሃውልቶቹ ሲታደሱና ሴት ሲጨመርባቸው ባለሙያዎችን ባሳተፈ መልኩና የቀድሞ ይዘቱን ባለቀቀ መንገድ እንዲሆንም ይመከራል። ቀጥሎ ደግሞ በእውቀት ነው ሲታደሱም ሲሰሩም ባለሙያዎችን በማሳተፍ ከዛ ደግሞ የትኛውንም አደጋ እንዳይደርስባቸውም ወይም ከመጀመሪያው ከመሰራታቸው አንጻር የሚሰሩበት አላማ፣ የሚሰሩበትን ቦታ ከመምረጥም አንፃር በህግና በባለሙያ ቢደገፍ በመዲናችን አዲስ አበባ ቀድሞ ለነበሩት የሚሆን አዲስ እየቆሙ ላሉ ሀውልቶች እየተደረገ ያለው ጥበቃ እንክብካቤ ለሌሎች አካባቢዎች ምሳሌ ተሞክሮ ሊሆን የሚችል ነው። የሁሉም ከተማ አይደለ አዲስ አበባ። ስለዚህ ሁሉም አይኑን የሚጥልባት ከተማ ስለሆነች አዲስ አበባ የሚሰራው መልካም ነገር ሁሉ በሂደት እያደገ እየሰፋ፣ አሁንም ትሬንዱ የሚያሳየው እሱን ነው። ለህብረተሰቡ ስለ ሀውልቶቹ ምንነት እና ትርጉም ግንዛቤ መስጠት እንዲሁም ህብረተሰቡ እንዲጠብቅ ማድረግ፣ ህብረተሰቡ ደግሞ የራሱን ኃላፊነት ሊወጣ ይገባል። እንክብካቤ የሚያደርገው ማህበረሰብ ነው። ማህበረሰብ ደግሞ ማንቃት አለብሽ። ስለ ሀውልት ግንዛቤ እንዲኖር ማድረግ ነው። እንዲያደንቅ እንዲያውቅ ማድረግ ነው። እንዲያውቅና እንዲያደግ ካላረግሽው፣ አሁንም ቢሆን ቅርጾቹን በእንክብካቤ ላይ ይዝ ይችላል። ፋይዳቸውን ማስተማር አለ። ቅርጽ ሀውልት የታሪክ አሻራ መሆኑን ማወቅ አለ። አሻራ አይጠፋም። እንዲያኖሩ ትምህርት መስጠት ማበልጸግ